ከአመታት በፊት ለወይዘሮ ዝናሽ ገብሬ ህይወት ቀላል አልነበረም። የአራት ልጆች እናት የሆነችው ወይዘሮ ዝናሽ በተስፋ ብርሃን የምገባ ማዕከል ለሶስት አመታት ያክል የአገልግሎቱ ተጠቃሚ እንደነበረች ትናገራለች። አሁን ላይ ግን በተስፋ ብርሃን የምገባ ማዕከል በተሰጣት ድጋፍ ከምገባ ማዕከሉ በመውጣት ራሷንና ቤተሰቦቿን እያስተዳደረች ትገኛለች። ምገባ ማዕከል በጣም ህይወቴ ላይ ለውጥ አምጥቷል። እና ያው በቀን አንዴ ነበር መገባው፣ በቀን ሁለቴ ለመብላት በቅቻለሁ። ምስጋና ይግባ እና አሁን በጣም ጥሩ ኑሮ ላይ ነው የምኖረው የአራት ልጆች እናት ነኝ ሶስት አመት ተመግቤ ያለው አሁን ግን ራሴን ችዬ ራሴን አስተዳደራለሁ ልክ እንደ ወይዘሮ ዝናሽ ገብሬ ሌሎችም የተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እናቶች ዛሬ ላይ በማዕከሉ በተደረገላቸው ስልጠናና ድጋፍ የራሳቸውን ስራ በመስራት ቤተሰቦቻቸውን እያስተዳደሩ እንደሚገኙ ነግረውናል በጣም አሪፍ ነው አሪፍ ነው በፊት ያው ተባራሪ ስራ ነው የምሰራ ያገኘሁትን ስራ ነው የምሰራ። ነበርና ከዛ ያው ምገባ ነበር የሚጠቀመው። ምገባ መሀከል ያው እኛ ከነሱ መሀል ያው መስራት ትችላላችሁ ተብለን ተመልምለን ወጣ ነው እና ከዛው ውስጥ ወጥተንም ሰልጥነን ከስልጠና በኋላ ይሄ እቃ ተበርክቶልን እየሰራው ነው የሚገኘው። በጣም የሆቴል ላይ ለውጣ መጣ ብራ ይያሰለጠልን ብዙ ነገር ሰለጠልን። ስልጠና በጣም ጠቅሞኛል። ለኔም ገዝቻለሁ ልብስ ዳቦ ምጣድማ አለኝ እና እዚች ጋም ጫማ ርጌንዶ ጫማዎች እሸጣለሁ ስኳር ድንች ሳር በቆሎ አሁን ክረም ሲሆን ዌራ ብዙ ነገር ነው ምሰራው እግዚአብሔር ይመስገን እቁብ እጥላለሁኝ በቀን መቶ መቶ ብር እዚህ ጋ የወር አንዳንድ ሺ ብር አለኝ ራሴ የሚባል ቁጠባ አለኝ ቆጥባለሁ በጣም ደስ የሚል ህይወቴ ላይ ለውጥ አግኝቻለሁ እና ምገባ ማዕከል የተጠቀምኩት ስልጠና ሰለጠንኩኝ። ከስልጠና በኋላ የችብስ ማሽን ተሰጠን እና ደግሞ መንቀሳቀሻ ትንሽ ብር ተሰጠን። ከዛ በኋላ ጥላም ተሰጠን። ይሄው እየሰራሁ እገኛለሁ። ችብስ እየሸጥኩኝ ራሴንም ለውጭ ቤተሰቦቼንም አስተዳድራለሁ። ምገባ ማዕከል ነበር ምን ቻለው። ከዛ ሰልጥነን ስልጠና ወስደን ምጣድና ብር ተሰጠን። ያው ስራ ጀመር። ተመስገን መቼም እስካሁን ድረስ እየሰራ የአዲስ አበባ ከተማ አስተዳደር ሰው ተኮርና በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን በተለያየ መልኩ በመደገፍ ለበርካታ አቅም ላነሳቸው ዜጎች አቅም ሆኗል። በአሁኑ ሰዓት በአዲስ አበባ ከተማ 26 የምገባ ማዕከላት የሚገኙ ሲሆን በቀን እስከ አርባ ሺህ የሚደርሱ ዜጎች በቀን አንዴ እንዲመገቡ አስችሏል። የተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እነዚህ እናቶች ዛሬ ላይ የራሳቸውን ስራ በመስራት ላይ ይገኛሉ። ከዚህ በላይ ድጋፍ ቢደረግላቸው ደግሞ ብዙ ሥራዎችን መስራት እንችላለን ይላሉ። በምታየው ሜዳ ላይ የሆነ እንጂ ለሁለት አመት ነው የምጠቀም የነበረው እና አሁን እየሰራው ነው። በሱ ነው ልጆችን ማስተምረው እኔም እየተዳደርኩ ያለሁትን ሌላ ስራ የለኝም እና ከዚ የበለጠ ድጋፍ እገዛ ብደረግልን የመስራት አቅም አለኝ። አሁን መስሪያ ቦታ ብገኝ ሼድ ምናምን ባገኝ እኔ እሰራለሁ። ከመስራት ወደ ኋላ ሌላ አቅም ስላለ ያው አቅም ጉዳይ ነው እንጂ መስራት ይችላለኝ ይበለ ያገኘሁትን ነገር መስራት እችላለሁ። ሙ ያለኝ እኔ አሁን እኔ የኮንቴነር የሰው ነው። ዝናብና ፀሐይ ሲፈራረቅብኝ ህጻን ልጅ ይዘሻል ብሎ ሰው ነው የሰጠኝ። አሁን ወስቷለሁኝ እፈልገዋለሁ አለኝ ያው ቦታ እዚቹ ጋር ያው እንዳለማመትኩኝ እያስፋፋው አሁን ለወደፊት ካልሲ ብዙ ነገር ለማምጣት አላማ አለኝ። ገበያው ቆንጆ ነው፣ ተጠቃሚም አለ። በዚሁ እየሰራ እንገኛለን። ግን ያው ዝናብም ሲመጣ ፀሐይም ሲመጣ እንደዚህ እንቸገራለን። የሆነ መስሪያ ቦታ ብናገኝና ብንሰራ ደስ ይለኛል። እነዚህ በተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እናቶች ይህንን ሀሳብ አመንጭተው ህይወታቸውን በመልካም ለቀየሩ አካላት ምስጋና አቅርበዋል። እና በጣም ነው እኔ እንጃ ላቃለ ምስጋና አቅርባሉ። ለከንቲባ ቢሮን ና ጤና ይስጣት አለንችም እና ቃላት ያጥረኛል። ሴቶችና ህጻናት ማህበራዊ ጉዳይን በጣም እጅግ አርጌ አመሰግናለሁ። እና የልጆቼንም ይሄ በዚህ ነው የምንተዳደረው ሁለት ልጆች አሉ እና አመሰግናለሁ። ላለ